ከብዙሃን ልብ ውስጥ በቀላሉ ሊወጣ ያልቻለ ጉዳይ ሆኗል ነገሩ። አንዳንዴ ረገብ ያለ ይመስላል እንጂ እንደገና ተመልሶ ልክ እንደ አዲስ የሚጎረና በብዙሃን ኢትዮጵያውያን ዘንድ የሚነሳ ጥያቄ ሆኖ ቀጥሏል። ዛሬም አጀንዳነቱ እንደነበረ ነው የሞዴል ቀነኒ አዱኛ ጉዳይ። ከዚህ በፊት ጉዳት የደረሰበት የበለዘ ፊቷን የሚያሳይ ፎቶ መውጣቱ ይታወሳል። ትናንት ምሽት ደግሞ ቀነኒ ከማረፏ በፊት የነበረችበትን ከባድ ሁኔታ ያሳያል የተባለ ሌላ አዲስ ፎቶ መውጣቱ ነው የተነገረው። ይህም መነጋገሪያነቱን እንደገና የቀሰቀሰውም ይመስላል። አዲስ የወጣው ፎቶ ምን አይነት ገጽታዎችን የያዘ ነው? ምን አይነት ምስጢሮችንስ እንዲሁ ያካተተ ነው? ፎቶው ከወጣ በኋላ ማኅበረሰቡስ የሰጠው አስተያየት ምን ይመስላል? ሁሉንም እንመለከተዋለን። አንዳንዶች ወንድሟ እንደሆነ፣ ሌላኞች ደግሞ አጎቷ ነው ብለው የሚጠቁሙት፣ ቤተሰቧ ያወጣው አነጋጋሪ ሚስጥሮችም እንዳሉ ተነግሯል። ምን አይነት ሚስጥሮች የሆኑ እንነግራችኋለን። ሰላም እንደምን አላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። ዛሬም ከሞዴል ቀነኒ አዱኛ ጋር በተገናኘ የወጣውን አዲስ አነጋጋሪ ፎቶ መነሻ በማድረግ ይህንን መሰናዶ አዘጋጅተና ቀርባለን እስከ መጨረሻው ከእኛ ጋር ተሆኑ ዘንድ ጋበዝን። ሶ አዳ አህመድ በሚል መጠሪያ ፌስቡክ ላይ የተመለከት ነው ገጽ አዲስ የወጣውን የቀነኒን ፎቶ በመጠቀም እንዲህ የሚል መልእክት ተቀምጦበት አይተናል። ከቀነኒ ጋር በሆኑ አጋጣሚዎች ሁለት ሶስት ጊዜ ተመሳሳይ ቦታ ከመገናኘት የዘለለ ሰላምታ እንኳን ተለዋውጠን አናቅም። ሕይወቷ ካለፈ ወዲህ ግን ወደ ራሴ እንዲሁም ወደ ማህበረሰባችን እንድመለከት አድርጋኛለች ይላል ጽሁፉ ፎቶና ቪዲዮም ባየሁ ቁጥር እሷ የነበረችበት ሁኔታ ውስጥ ጓደኞች ባገኛቸው ምንድነው ማደርገው ብዬ አስባለሁ። እናቷ ምን እየተሰማቸው ይሆን ብዬም እንዲሁ አስባለሁ። የኔ እናት ብትሆንስ ምን ያህል ሊከብዳት እንደሚችል በማሰብ ብቻ እረበሻለሁ፣ በማለት ይገልጻል ጽሁፉም። ይህ ጽሁፍ ይቀጥልና ሕይወት በራሱ እረፍት የለውም፣ በዚህ ላይ ደግሞ የማይሆን የፍቅር ግንኙነት ውስጥ መግባት የበለጠ ያወሳስበዋል። መወሳሰቡ ደግሞ የሚጨምረው ችግር አስቀያሚ ነው። ቀነኒ ከጓደኛዋ ጋር በነብራት የመልእክት ልውውጥ ላይ የአእምሮ ረፍትን የመሰለ ነገር የለም ብላ ነበር። እውነቷን ነው። ከምንም በላይ የማስበውና የመሰጋው ግን ለኛ ነው። ለካስ ሁላችንም ለሴቶች መብት ዋጋ የማይሰጥ ሥርዓተ ፖለቲካ ተባባሪ ነበርን። አሁን ፍሬውን እያየነው ነው። ዝምታችንና ግድ የለሽነታችን በደንብ ይናገራል። ቀደም ብለን የጠቀስነው ሱአድ አህመድ የተሰኘ ፌስቡክ ገጽ ላይ ያገኘነው ጽሑፍ ነው። በመግቢያችን ላይ እንዳመላከትናችሁ ከዚህ ቀደምም ፕሮግራማችን አዘጋጅተን እንዳሳየናችሁ ቀነኒ ፊቷ በልዞ እጅግ የሚያስፈራና የሚያሳዝን ሁኔቷን ፍንትው አድርጎ ያሳያል የተባለ ፎቶ በልዩ ልዩ ማህበራዊ ሚዲያዎች ላይ ሲዘዋወር ነበር። ከትናንት ምሽት ጀምሮ ደግሞ ሌላ ፎቶ በመውጣቱ ይህም ነገሩን እንደ አዲስ እንዲነሳ አድርጎታል። አዲስ የወጣው ፎቶ ታዲያ ቀነኒ ፊቷ በመላ አብጦም አይኖቿ ብዙም ባን ያፈሰሱ በሚመስል ሁኔታም ቀልተውና ዙሪያቸው አሞቅሞቆም ይታያል። ይህም የሆነ ከባድ ሁኔታ ውስጥ እንደነበረች ያመላክታል የሚሉ አስተያየቶች እንዲበዙ እያደረገ ነው። ይህንንም ተከትሎ ነው እችም ቀነኒ ናት በሚል መልእክት አስከትሎ ፎቶው ማኅበራዊ ሚዲያውን ያጥለቀለቀው። በማህበራዊ ሚዲያ ላይ ካገኘነው እጅግ ከሚያሳዝኑ ጽሁፎች መካከል አንዱን ደግሞ አስከትለን እንገራችሁ። እንባዋን አብሳ ችግሯንም በልቧ ይዛና ፍርሃቷን ተቋቁማ ምትም ቢሆን ስድብ፣ እንግልትም ይሁን መሰበር ሴትነሽ ነሽ ትቻያለሽ ኑሪ በሚል ማህበረሰብ ታስራ ሁሉን ችላ አብራ ስቃና ተጫውታ ለማለፍ ሳይደብቋት ተደብቃ መኖርን መርጣ ጊዜ ደበቀቻት ወጣት ይላል ጽሁፉም። አስከትሎም ወጥታ ብትነግረን ስለማናምናት እውነቴ ይሄ ነው ብላ ብትነግረን እንኳን እሱ አይደለም ስለምንላትና ስለምንዘባበትባት እንዴት እስትታይዋለሽ ክብርሽ ጎድሏል ብለን ስለምናንቋሽሻት ጊዜ የቀደመቻት ባለ ብዙ ህልም ጎበዝ ሴት እንዲሆን አቀረች። የእኛ ድክመት ውጤት ይችናት ቀነኒ በማለት ይህንን ትናንት የወጣውን ፎቶ አስከትሎም ከወጡ ጽሁፎች መካከል ያገኘነው አሳዛኝ መልእክት ነው። ደስተኛ መስላ ትኖር ነበር። እየጨፈረች ቪዲዮ ትሰራ ነበር። ከአንገት በላይ ፈገግ እያለች ወዳጆቿንም ትሸውት ነበር። ነገር ግን እንደ ምላስ፣ እንደ ጥርስ አይን አይዋሽምና ምን አይነት ከባድ ሁኔታ ውስጥ እንደነበረች አይኖቿ ምስክር ናቸው። እችም ቀነኒ ነበረች ተብሎ ከዚሁ ከትናንቱ አዲስ ከወጣው ፎቶ ጋር የወጣ በማህበራዊ ሚዲያ ላይ ያገኘነው ሌላኛው ጽሑፍ ነው። ቀነኒ ስንት ነገር ይሆን የደረሰባት ኢዮብ ሸዋነህ ይህንኑ ፎቶ ተጠቅሞ አጭር የሆነ አሳዛኝ መልእክቱን አስቀምጧል ሞዴልና የማስታወቂያ ባለሙያ የሆነችው የቀነኒ አዱኛ ወንድም ወይም ደግሞ አጎት እየተባለ የተጠቀሰ ቤተሰቧ አንድ መልእክት ማስተላለፉ ይታወሳል ይህ መልእክቱም በብዙሃን ዘንድ መነጋገሪያ ሆኖ ሰነባብቷል በጣም እንደሚቀራረቡ ይጠቅሳል ራይድ እንኳን አንዷለም ሲፈልግ ቀነኒ ለኔ ደውላ፣ እኔ ነኝ የማመቻችለት። እሷም ቢሆን እንደዛው። ይሄ ነገር ሲፈጠር ግን አልተነገረኝም፣ ደበቁኝ። ለምን ደበቁኝ? ይሄ ትልቅ ጥያቄ ይፈጥራል ሲል ይናገራል። ቀነኒ ከሞተች በኋላ የአስከሬን ምርመራ ከመደረጉ ቀደም ብሎ እህቴ እነሱ ጋር ስትደርስ የአንዷለም ወንድምና ሠራተኛ ሰራተኛ በረንዳውን እያጠቡ ነበረም የደረሰችው ይሄም አሻራ ለማጥፋት እንደሆነ ያሳያል ሲል አነጋጋሪ ነገር ተናግሯል። እንደ ተባለው ከአምስተኛ ፎቅ ከወደቀች ጭንቅላቷ መፈንዳት ወይም ደግሞ ሌላ ምልክት ይኖርባት ነበረም፣ ነገር ግን ቀነኒ ምንም አይነት መፈጥፈጧን የሚያሳይ ምልክት አላየንም ሲል አነጋጋሪ ነገር ተናግሯል። ይህም ታዲያ ቀነኒ ከአምስተኛ ፎቅ ወድቃ ሞቶች ለሚለው ለተነገረው ምልክት ጥያቄን የፈጠረ ጉዳይ ሆኗል። የቀነኒ እውነት ምን ይሆን? እውነተኛውን ማስረጃ ፖሊስ በማሰባሰብ ለህዝብ ይፋ እንደሚያደርግም ይጠበቃል። ይህ ፎቶ ከመውጣቱ ቀደም ብሎ ደግሞ አቶ አዱኛ አቆ የሞዴል ቀነኒ አዱኛ ወላጅ አባት ማለት ናቸው ለኢትዮጵያውያን መልእክት አስተላልፈው እንደነበር እናስታውሳለን። በሀገር ውስጥም በባህር ማዶም የምትገኙ ኢትዮጵያን የልጅ እውነት እንዲወጣ እንድታደርጉልኝ በማለት ከዚህ ቀደም ጥሪ አቀርበው ነበረም፣ እስካሁን ላደረጋችሁት ድጋፍ ከልብ አመሰግናለሁም ብለዋል። እንደሚታወቀው የቀነኒ ሞት ከተሰማበት ጊዜ ጀምሮ የተለያዩ ሀሳቦች ሲሰነዘሩ ቆይተዋል። ብዙሀን ኢትዮጵያውያንም በአንድነት በመቆም የወጣቷን ትክክለኛ የሞት ምክንያት በመመርመር ፖሊስ እውነታውን እንዲያወጣና ለቤተሰብም ፍትህ እንዲሰጥ እየጠየቁ መሰንበታቸው ይታወቃል። ጥቂት ሰዎች ደግሞ የቀነኒ ሞት ተዳፍኖ እንዲቀር በማሰብ ይሆን አይሆን ባይታወቅም የተሳሳቱና ልክ ያልሆኑ መረጃዎችንም ሲያሰራጩ ይስተዋላል። ይህንንም ተከትሎ ምላሽ የሰጡት የቀነኒ አባት አቶ አዱኛ አቁም በተለያየ ሶሻል ሚዲያ ሁለተኛ ግድያ በእኛ ላይ የምታውጁ እባካችሁ አቁሙ ሲሉ በአፋን ኦሮሞ ያስተላለፉትን መልእክት ፋስት መረጃ ተመልክቷል ሲል ዘግቦም ነበረም። የቀነኒ አባት አክለውም የልጅን ደም ለመደበቅ የምታሴሩ በእግዚአብሔር ስም እንድታቆሙ እጠይቃችኋለሁ ብለውም ነበረም። ከቀነኒ አዱኛ ሞት ጋር በተገናኘ በእስር ላይ የሚገኘው እጮኛዋ አንዷለም ጎሳ እስካሁን ሁለት ጊዜ ያክል ፍርድ ቤት የቀረበ ሲሆን በሁለቱም ጊዜያት ቀጠሮ እንደተሰጠም ተጠቁሞ ነበረም። እኛም ይህንን መረጃ ወደ እናንተ አደርሰን ነበር። በወቅቱ የአንዷለም ጠበቃናም ፍርድ ቤቱ የመለሰው ምላሽ ደግሞ ምን እንደነበረም እንዲሁ አካፍለናችሁ ነበር። በሚቀጥለው ጊዜ ለሶስተኛ ጊዜ ፍርድ ቤት ሲቀርብ ፖሊስ ምን አይነት መረጃዎችን አጠናቅሮ ይመጣ ይሆን የሚለው የሚጠበቅ ይሆናል። የተወደዳችሁ የጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን እንጠይቃችኋለን። ዛሬ ከቀነኒ አዱኛ ጋር በተገናኘ የወጣውን አዲሱን ፎቶ በማስመልከት እነዚህን የወጡትን መረጃዎችን ማጠናቅረን በእንዲህ አለ መንገድ ወደ እናንተ አቀረብንላቸው። ስለምትከታተሉን ከኛ ጋርም ስለምትሆኑ እጅግ አድርገን እናመሰግናለን። በሚቀጥለው በሌሎች መሰናዶዎች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።